ጤና ይስጥልን። ይህ መዳን ጠቅላላ ሆስፒታል ነው። ስሜ አንተ ነባ ድመው እባላለሁ። የሆስፒታሉ ሜትረን ነኝ ወይም የነርስ አስተባባሪ ነኝ። መዳን ጠቅላላ ሆስፒታል ዘመኑን ባማከለ የህክምና መሳሪያዎች ታግዞ እንዲሁም ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች በመታገዝ አገልግሎቱን እየሰጠ ይገኛል። ከሚሰጣቸው አገልግሎቶች በጥቂቱ የተመላላሽ ህክምና እናቶች ህፃናት ህክምና ውስብስብና ከፍተኛ የሆኑ ቀዶ ጥገናዎች የጽኑ ህመምተኞች ህክምና የጨቅላ ህጻናት ህክምና እንዲሁም ኮሎኖስኮፒና ኢንዶስኮፒ አገልግሎቶች እየሰጠ ይገኛል ልምድ ባላቸው ነርስ እና የሚድዋይፈሪ ባለሙያዎች አገልግሎቱን በሙሉ እንክብካቤ እየሰጠ ይገኛል ጤና ይስጥልን መዳን ጠቅላላ ሆስፒታል እንኳን ደህና መጣችሁ ለምላችን ነፍባላለው ከፋርማሲ ክፍል አስተባባሪ መዳን ጠቅላላ ሆስፒታል ከፍተኛ ልምድ ባላቸው ሀኪሞች ሳብስፔሻሊስትና ስፔሻሊስት ሀኪሞች የሀያ አራት ሰዓት አገልግሎት እየሰጠ ይገኛል። እንዲሁም የፋርማሲ የሀያ አራት ሰዓት አገልግሎት እየሰጠን እንገኛለን። ፋርማሲያችን በቂ የሆኑ የመድኃኒት ክምችቶችን ይዘን ለህብረተሰቡ በጥሩ ሁኔታ እየሰጠን በተመጣጣኝ ዋጋ እያቀረበ እየሰጠን እንገኛለን። አድራሻችን ኪዳነ ምህረት ቤተክርስቲያን ፊት ለፊት እንገኛለን። ዶራ ይበሉ፣ ኑ ወደ ተቋማችን። በአገልግሎታችን ረክተው ይመለሳሉ። አመሰግናለሁ።